አሁን ላይ ልጁ ግን ምንም ነገር ያው እነሱ በዱላ ነው የሚገባቸው። እንደዚህ አይነት በዝም ብለሽ ቃስ ብለሽ ምናምን በፀባይ ስታናግሪያቸው ለመመለስ ፈቃደኛ አይደለም። እንግዲህ ልጁ እንደምታዩት በጣም እንትን እያለ ነው። የእሷም ጓደኞች እንግዲህ እንደሚናገሩት ከሆነ ስለ ኤልሳ ብዙ ነገር እያሉ ነው። ባለፈው ልዑል ዝም ብሎ ራሱን ሲያስጨንቅ ነበር ምን ባላት፣ ከኔ ጋር ተኮራርፈን ነበር ለትንሽ ጊዜ አልተጠያየቅንም ምናምን እያል ነበር። ግን ልጅቷ ግን አያችሁ እንደዚህ አይነት ችግር ውስጥ ስለነበረች ነው ማለት ነው ከልዑል ጋር የተራራቁት። አሁን ደግሞ እውነቱን ስላወቀ እንግዲህ ልውል ምን አይነት ጉድ ውስጥ እንደገባች እሷን ለማውጣት ጠዋት ማታ እየደከመ ነው ማለት ነው። ደግሞ እሱ ደግሞ አንድ ነገር ከያዘ እስከ መጨረሻው ድረስ እውነትን እንትን ክሳ ላይ ሲል አይደለም ለሚወዳት ይቅር እና ለስንቶች እምባ የሚያብስ ጀግና ነው። እና እውነት ደግሞ ተደብቃ አትቀርም። ይች ልጅ አሁን በምን አይነት ሁኔታ እንዳለች መድረሱ አይቀርም። ደብዳቤውን ደግሞ ሳይወድ በግዱ እንግዲህ ልጁን ካገኘው ሲጀመር እንደምንት እንደሚለው እርግጠኛ ነኝ። ይሄ ልጅ ከአጎትየው ጋር የሆነ የተነካካ ነገር ነው። ትናንትም ተናግራለች ከአጎቷ ጋር በጣም ትልቅ ችግር እንዳለባቸው ቤት ውስጥ ራሱ እንደሚያንገላቷት። እኔ ልጅቷ እንግዲህ ሰራተኛ ነኝ ብላለች ከኔ ይልቅ እሷ ነው የምትሰራው። እኔ ኦልሬዲ በወር የሚከፈለኝ ልሰራ ነው የገባሁት፣ ግን እኔ ሳልሆን የምሰራው ኤልሳን እንደሆነ እንደሚያሰሯት ኤልሳን እንደሚያሰቃዩት አጎት የተባለው ማለት ነው እና ብዙ ነገር እንደሚያደርሱባት እየተናገረች ነበር ማለት ነው። ያው አንድ ላይ ቤት ስትሆኑ ብዙ ነገር ታያላችሁ። ስለዚህ ልጅቷ እግዚአብሔር እስጣት። አንዳንድ ጊዜ ሰውን ሰው ለመርዳት ቢያንስ አሁን ጭንቀቱ ልውል ራሱን በቃ ንጹህ አድርጎ አሳምኖ እንትን ማለት ይችላል ማለት ነው። ዝም ብሎ ራሱን ሲያጨናንቅ ነበር ምስኪን፣ ምንም በማያውቀው በእኔ ጥፋት ነው በእኔ እያለን። ግን ልጅቷ ግን በገዛ አጎቷ አጎቷ በገዛ ስጋዋ ነው እንደዚህ ሁሉን እየደረሰባት ያለው። እውነቱ ደግሞ ስለደረሰበት እኔ ደስ ብሎኛል። ደግሞ በቅርብ ቀን እንደሚያገኛት ተስፋ አደርጋለሁ። ምክንያቱም አንድ ነገር ልውል ጋድ ገብቶ የሆነ መረጃ በየትም በየትም እንትን ቢል እውነት እንትን ብሎ ልጅቷን እንደሚያገኛት ለምን ከእነ እንትና ማየት ትችላላችሁ። አሁን ልውል ማን ነው ማሌትና ማሌት ና ሽ ወንድሟ ናቲ ምንም አይገኙም። በቃ ተስፋ ቆርጥ ምናምን እያልነን በስንት እንትን እንዴት እንዳገኟቸው አይታችኋል? በጣም ርቀት ሂደው ማለት ነው። ስለዚህ ይች መሀል የትም አሁን እንደምትገኝ ተስፋ አደርጋለሁ። ሌላው ደግሞ አሁን ይሄ ልጅ ደግሞ እውነቱን ቢናገር ቢያንስ አሁን ላይ ችግራቸው እንደው ታውቃላችሁ፣ ሲያዙ እውነትን ለመናገር ሽንፈት ወይም እንትን እያደረጉ በቃ ሰውን ያደክማሉ፣ ያልሆነ ነገር እንድትገደጅ ያደርጋሉ እና የምትይዛ የሚይዛቸው ሰዎች ራሱ እያንዳንዳቸው እንደምታያቸው ውሸት ብቻ ነው የሚያወሩት፣ በቃ ውሸት ውሸት። አሁን ልጅቷ ደብዳቤ እንደወሰደባት እየተናገረች ነው። ይሄኛው ግን ድርቅ ብሎ ግን እውነቱን ማስወጣቱ አይቀርም። በእንትን በጸባይ ካልሆነ በዱላም ቢሆን እውነቱን ይናገራል ያለችበትን ማለት ነው። አይደለም ምንድን ነው የሚባለው ምን የሆነ ምናምን አባባል አለ። እንትን ካልወደደለት እንግዲህ ዱላ ከሆነ እንትኑ በዱላም በምንም እንግዲህ፣ ልጅቷ ብቻ በምን አይነት ሁኔታ እንዳለች እውነት ልዑል ጋ ተገናኝታ ማየት በጣም ነው እንትን ያለኝ። ምክንያቱም ልዑል እራሱን በጣም እየወቀሰ የነበረው ምስኪን፣ ምንም በማያውቀው በእኔ ጥፋት በእኔ እንደዚህ እያለ ራሱን ሲያጨናንቅ ስለነበረ ቢያንስ አሁን ላይ ትንሽ እረፍት የሚያገኝ ይመስለኛል። በሱ ምክንያት እንዳልሆነ ሲያቅ እራሱን ነጽ ማድረግ ይችላል። በመጀመሪያም ሁለታችሁን እጸብን ቢኖርባቸው ይሄን ያክል የሚያራርቃቸው ብዙ ነገር አልነበረም። ግን ያው እኛ ደግሞ ሶሽ ሚዲያ ላይ የምናየውን ነገር ነው የምናየው። አንዴ ይመጣሉ፣ አንዴ ይሄዳሉ። ስለዚህ ያው አልተመቻትም ወይ የሆነ ብለን ነው እኛ የምናስበው እንጂ በውስጥ ችግራቸውን አናውቅም። ስለዚህ አሁን ላይ ደግሞ እንደዚህ ሚዲያ ላይ ወጥቶ ስለ ፍቅረኛው እንደዚህ እንደዚህ ብሎ እስከተናገረ ድረስ እውነቱ እስከሚወጣ ድረስ እያንዳንዷን መረጃ እንደሚያመጣ እኛም እናምናለን ተመልካችም የሚጠብቀው ነገር ስለሆነ ማለት ነው። ደግሞም ትገኛለች ብዬ ተስፋ አደርጋለሁ። አጎት የተባለው ሰውዬ ምን አይነት ቅጣት እንደሚቀጣ አላውቅም። በሰው ሕይወት እየቀለዱ ያሉ ወንበዴዎች የሰው እኔ ገንዘብ የሚያሳድዱ ሰዎች ኢትዮጵያ ውስጥ በጣም አብዛኛው በጣም የሚያሳዝነው ገንዘብ ከሰው ይልቅ ገንዘብን እያስበለጡ ያሉ ሰዎች ናቸው። እና ምን አይነት ጊዜ ነው ትላላቸው? አንዳንዴ ምን አይነት እንትን ነው? ምንድን ነው የመጣብን ምናምን እስከምትው ድረስ ነው? እኔ ብቻ አላውቅም ለማውራት የሚከብድ ነገር ነው። ልብ ሆነ ይስጠን ለሁላችንም ነው የምለው ልብ ልብ ልብ ይስጠን የሆነት። በተለይ በእንደዚህ አይነት በገንዘብ የተነካካ ነገር ሰውን የሚያሰቃዩ ሰዎች እኔ አንደኛ ጤነኛም አይመስሉኝም። ከብር ከገንዘብ ይልቅ የሰው ሕይወት ቢመስላቸው ነው እንጂ የሰው ሕይወት ነው ዋጋ ያለው። ብር ምንም አይነት ዋጋ የለውም፣ ግን እነሱ ግን ብርን እያስቀደሙ፣ ምንም እንኳን ከአባቷ ጋር የሆነ ፀብ ቢኖርበት፣ ምንም እንትን ቢኖርበት ከሱ ጋር መጨረስ ሲችል አንደኛ ልጅቷ ትምህርቷን እንዳትማር ያደረጋት፣ እንግዲህ አስተምራለሁ ብሎ ይዞ ከመጣ ድረስ ግዴታ ነው። እሷ ራሱ በጣም የምትደነቅ ልጅ ናት። የሆነት ይህ ሁሉ እንትን እያደረሱባት እንዴት ቁጭ እንዳለች እዛ ቤት ታላቅ። በአጋጣሚ ግን አንዲ ወታ ነበረ ከነሱ ጋር ብላለች ወታ። ከዛ ደግሞ መልሰው አስገባት ምክንያቱም የእሷን ብሩ ስለሚፈልጉ ካስገቡም በኋላ ልጅቷን እያሰቃዩ፣ ኧረ በስመ አብ አንዴ አባትሽ እንደዚህ እናረጋለን እንደዚህ ሲሏት፣ ያው ማንም ሰው ቢሆን በቤተሰበች ሲሆን እንት ሲመጣ እኔ ልቸገር እኔ ልበደል ነው እንጂ ምት እነሱ ጋር ይድረስባቸው እንደዚህ አት ማንም ሰው የሚያረገው እና ያረገችው ግን ግን ደግሞ አንዳንዴ በውስጥ ሳታውቁ ይሄ ሁሉ ስቃይ እየደረሰባት ነበር። በጣም ሆኔ ያሳዘነችኝ የእውነት አሁን ላይ እውነቱ እስከሚወጣ ልጅቷ ተገኘች የምትባልበትን ቀን የእውነት በጉጉት ነው የምጠብቀው። በተለይ ልዑልን ደስታውን ማየት ነው የምፈልገው። አሁን በጣም ልዑል እንደ በፊቱ ያሉ ፈገግታ እንደዛ እንትኑ በጣም ከንትኑ ከፊቱ ታዩታላችሁ ምን አይነት እንትን እንደሆነ አሁን ላይ በምን አይነት በቃ እሷን ለማግኘት ብቻ ነው እንጂ ጥሩ ላይ አይደለም፣ አሁን ላይ ልዑል ራሱ ማንም ሰው የሚወደውን ሰው እንትን ብሎ ማችም ከባድ ነው። ብቻ እውነት ካጎትየው ምን አይነት ቅጣት እንደሚገባው ስራውን ስለሚያውቅ ነው። መጀመሪያ የመጀመሪያ የሄዱ ቀን ሲናገር የነበረውን አይታችኋል፣ ሰምታችኋል። እንግዲህ በጣም ከኔ በላይ ሰው የለም የሚል አጎት ነበር። እንግዲህ ስንቧ ዘራፍ እያለ የነበረው አጎት የተባለው ስራውን ስለሚያውቅ ነው። አሁን ላይ ነው ትዝ ያለች ገንዘቧን እንደዚህ አድርገህ እያለ ልውልን ጭራሽ እሱ ጥፋተኛ እንዳደርግ እንደ አድርጎ ልውልን ሲከሰው ነበረ። ሙሉጭ አድርጎ የራሱን ጥፋት አዙሮ ወደ ልውል ነበር እንትን ሲል የነበረው ግን ደግሞ እውነት ደግሞ እንደዚህ ብላ ስትወጣ የራሱ ችግር እንደሆነ አሁን ላይ ልውልን ሊረደው ሊያግዘው የቻሉ ማን እንደሆነ ትልቁ ይቺ የቤት አጋዥ እህታችን እሷን ማግኘቱ በጣም ትልቅ እንትን ነው። ቢያንስ ትንሽ ረፍት ይሰጠዋል ብዬ ነው የማስበው። ምክንያቱም በእሷ በኩል እንግዲህ ብዙ ነገር እየመጣ ነው እንደምታዩት። ቢያንስ የልጅቷን ደብዳቤ እንዳስቀመጠችለት አሁን ላይ ደግሞ ከልጅቷ ወስዱ እንትን ያለው የደበደባት ልጅቷን ደብዳቤ የወሰደው ልጅም አግኝቶ እንግዲህ፣ ዋናው እሱ ሁሉንም ነገር እያውቃል የልሳ ከየት ቤት እንዳረጓትም መናገሩ አይቀርም። ተደብድቦም ቢሆን ማለት ነው። በጸባይ ካልሆነለት ምንም አለ ምንም። የትንፍጩ ምንድን ነው የትንፍጩ፣ ዱቄቱን አምጩ ነው ሰው። እኛ የምንፈልገው ተገኘች የሚባልበትን ቀን ብቻ ነው። ስለ እነሱ እኔ እንጃ። የእውነት የምናየው ነገር እጅግ በጣም የሚያስጠላ ነገር ነው። ሰው ልጅ ገንዘብ እያሳደዱ የሰው ሕይወት የሚያበላሹ በጣም በስተዋል ኢትዮጵያ ውስጥ ለእንደዚህ አይነት ደነዝ የሆን አስተሳሰባቸው እንትን ያሉ ሰዎች እንዴት አድርገን መቀየር እንዳለብን አላቅም። የእውነት ትነግሪዋለሽ ሰው ካልሰማሽ፣ ምንም ማድረግ አትችይም። ከባድ ነው ብቻ። ተስፋ እናደርጋለን እንደምትገኝ ከተገኘች ታገኘች የሚባልበትን ቀን ቅርብ ያደርገው ነው የምለው ሌላ ምንም አይደለም ልዑልን አዝኑ ወይም ከፍቶት ማየት ማናችሁም አትፈልጉም ያው ሁላችንም ነን ሰላሙን ያሰማን እያልን እንግዲህ ሌላ ምንም ነገር አይደለም እውነት እኔ ማናቸውም እንዲከፋቸው ማናቸውም የሆነ እንደዚህ እንትን እንዲሉ አልፈልግም ሞት ደግሞ የሆነ በማያውቁት ነገር እንደዚህ ሲከሰሱ ከባድ ነው ለማንኛውም ሁሉንም እንግዲህ እግዚአብሔር እያውቃል። አሁን ልጁን ካገኘ ቢያንስ ትንሽ ፍንጭ ያገኛል ብዬ ተስፋ አደርጋለሁ። እሷንም ያገኛታል ብዬ ተስፋ አደርጋለሁ። እንግዲህ እግዚአብሔር ከእነሱ ጋር ይሁን ነው የምለው ሌላ ምንም አለም። መልካሙን ነገር ያሰማን፣ ቸር ወር ያሰማን ነው የምለው። ለማንኛውም የምወዳችሁ የዛሬው ቪዲዮ የሚመስል ነበረ። ከተመቻችሁ ቪዲዮ ላይክ ያደረጋችሁ ጀምሮ በሌላ ቪዲዮ እስከምንገናኝ ድረስ ሌላ ሳምንቱ እንወዳችኋለን። ሰላም ፍቅር ተመኘው። ስትገቡ ላይክ ያደረጋችሁ ጀምሮ እንወዳችኋለን። ባይ ባይ።